በመጀመሪያ ሀይሚዬ ሁለት መቶ ሺህ ሰብስክራይብ ስለገባሽ በጣም ደስ ብሎኛል ከዚህ በላይ ይገባሻል በጣም ጠንካራ ጀግና በራሷ የምትተማመን ዓላማዋን ስኬቷን ይዛ ወደፊት የምትሄድ የሰው ስድብ የማይበግራት ፈቶዋ ተዘቀዘቀ አልተዘቀዘቀ ግድ የሌላት የምትሰራውን ስራዋን ብቻ ይዛ ወደፊት የምትጓዝ የዘመኑ ጀግና ሴት ናት ማንም ሰው ማንም ሴት ከሰራች በራሷ መተማመን ካላት የትም ቦታ እንደምትደርስ እኔ በሀይሚዬ እያየሁ ነው። ከእሷም ብዙ ነገር ተምሬአለሁ። ደግሞ ከብሩኬ ጋር ሁናችሁ ትልቅ ደረጃ ደርሳችሁ ለማየት ያብቃን ማለት እፈልጋለሁ። ዛሬ ላይ እንግዲህ ሀይሚዬም ብሩኬም ሶሲም ተገናኝተዋል። ነገሮችን ለማስተካከል በሀይሚ በኩል መታ ነበረ። መግቢያ ላይ እንደሰራችሁ በጣም አሪፍ ነገር ነበረ። ለማስማማት ለማስረዳት ነው የመጣችሁ፣ ግን ብሩኬም ለመረዳት ፈቃደኛ አደለም። ሶሲም እንዳያችኋት ለመረዳት ፈቃደኛ አደለችም። ሀይሚም መሀል ላይ ብሩኬንም ለመረዳት ፈቃደኛ አይደሉም። ለምን እንደሆነ አላቅም። ግን ሀይሚዬና ብሩኬ የራሳችሁን ስለ ራሳችሁ ብቻ የራሳችሁን ፍቅር እንዴት መመለስ እንዳለባችሁ፣ እንዴት መኖር እንዳለባችሁ፣ እንዴት ማስኬድ እንዳለባችሁ እናንተ ሁለታችሁ ተስማምታችሁ፣ ተደማምጣችሁ፣ አንዳችሁ ተሸንፋችሁ ሕይወታችሁን ብትመሩ እኔ መልካም ነው ብዬ አስባለሁ። አሁንም ብሩኬ ስለ ሶሲ ወግነህ የምታወራ ከሆነ ሀይሚ ስለ ዳኒ ወግነሽ የምታወሪ ከሆነ እርስ በራሳችሁ ነገሮችን እያከበዳችኋቸው ወደ ሌላ ነገር እየገባችሁ ነው የምትሄዱት፣ እና ሁሉ ጊዜም ጭቅጭቅ ነው የሚሆነው። ስለዚህ አንዳቻችሁ ተሸንፋችሁ ቢያንስ እንኳ ሀይሚዬና ብሩኬ ታርቃችሁ እንኳ እንደው ጥላት እንደው ክስም ቢል ምን አለበት? በቃ ሁሉም ነገር እኮ ጸጥ ይል ነበረ። በቃ ሀይሚዬና ብሩኬ ቢታረቁ? በቃ ሁሉ ነገር ሰላም ይሆን ነበረ። ግን ሀይሚዬ ምልክ አለባት ብሩኬ ምልክ አለበት ሁለት እልከኞች ማለት ነው። እና ሶሲም ደግሞ በዚህ ልክ እንደዚህ መሆንም አይጠበቅብሽም ነበረ የሄደችበትን እያስረዳችሽ ነው የሄድኩት እኔ ብሩኬን እንዳያስርብኝ እሱን እንትን ለማለት ነው የሄድኩት አለች፣ አይደለም ነገሮችን ለማስተካከል በንግግር እና በመደማመጥ ብዙ ነገሮችን ለማስተካከል ነው የሄድኩት ነው ያለችው። እና አንዳንድ ጊዜ በቃ እነሱ በአንድ መንገድ ነው የሚረዱት፣ ምንም ማድረግ አትችሉም። እና አንዳንድ ጊዜ የሆነ ችግር ሲፈጠር በተለያየ አይዲያ፣ በተለያየ መንገድ ማየት እኔ ጥሩ ነው ብዬ ነው እማስበው እንደኔ ማለት ነው። እና ግን እንደዚህ ቀጥታ ከሆነ ግን በጣም ብዙ ችግር ውስጥ ነው የሚገቡት። አሁንም ማለት ነው አሁን ሶሲን እና ሀይሜ እንደገና ብሩኬ እና ሶሲን ባለፈው እነሱ ገልብጠው እንትን እንዳሏቸው አሁንም እንግዲህ ገልብጠው ደግሞ እነዚህኞች እንትን ሊሉ ነው ማለት ነው። እና በጣም ከባድ ነው። እና ሁል ጊዜ ጭቅጭቅ ነው የሚሆነው። እና በዚህ አጋጣሚ ደግሞ ኮሜንቶች፣ አድናቂዎች፣ ወዳጆች ደግሞ የሀይሚዬና የብሩኬ መልካም ኮሜንቶች ጻፉላቸው፣ እነሱን የሚያስታርቅ እነሱን የሚያግባባ አንድ የሚያደርጋቸው ነገር ብትጽፉላቸው መልካም ነው ብዬ አስባለሁ። ሰላም ለእናንተ ወይም ውድ የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቶ ማለት ነው እንግዲህ ዛሬ ሀይሚዬ መታለች ከብሩኬ ከሶስት ጋር ሆነው ነገሮችን ለማስተካከል መታ ነበረ። ሀይሚዬ እንግዲህ እንደፈለገችው አልሆነም። አሁንም ተመልሶ ወደኋላ የኋላን እያነሱ አሁን ላይ ማሰብ በጣም ብዙ ችግሮችን እየፈጠረ ነው የሚመጣው እና ነገርን ነገር እየወለደ ነው የሚመጣው። ነገሮች በንግግር ቶለ ብለው ካልተቋጩ ሌላ ችግር ይዘው ነው የሚመጡት እና እሱን ደግሞ እነሱ እያሰቡት አይደለም ብቻ ኔ በዛም ዙሮ በዛ እኔ ሀይሚዬና ብሩኬ ታርቀው በሰላም በፍቅር የሚመጡበት ሁለት መቶ ሺ ኬዋን ደግሞ በቃ በፍቅር የሚያከብሩበት ቀን ነው የናፈቀኝ። እውነት ለመናገር እንግዲ በጸሎታችሁ በዱአችሁ አስቧቸው ማለት እፈልጋለሁኝ። ጥሩ ጥሩ ኮሜንት፣ እነሱን አንድ የሚያደርጋቸው ኮሜንት እየጻፋችሁ እያበረታታችሁ እናስታርቃችሁ ማለት እፈልጋለሁ። ያው እነሱ እንግዲህ ስራ ነው የያዙት እኔ ስራ ነው ብዬ እንትን ስል፣ እግዚአብሔርን ይላሉ፣ ማርያምን ይላሉ። እና በጣም ይጨንቃል። የእውነት ነው የምላችሁ። እውነት ነው ብዬ ለመቀበልም ተቸገርኩኝ። ምናምንን እንጃ ቤተሰብ፣ እናንተ ጋስ እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።